የሚለውን ደግሞ እንማማራለን ማለት ነው። ጌታችን ከልደቱ እስከ ሞቱ ያደረገው የማዳን ጉዞ በሙሉ የተፈጸመው ዓርብ ዕለት ነው። ዓርብ ዕለት ብዙ ነገር ተከናውኑላል። ጌታችን አምላካችን መድኃኒታችን የሱስ ክርስቶስ ፍጥረታቱን ሁሉ መፍጠር ከጀመረባት ቀን ጀምሮ ሁሉንም ፍጥረታት ፈጥሮ የጨረሰው መቼ ነው ስንል አርብ ዕለት ነው። አርብ ዕለት የተፈጠርንበት የሰው ልጆች ሁሉ የተፈጠሩት ሀያ ሁለቱን ፍጥረታት ሁሉ ፈጥሮ ጌታችን የጨረሰው አርብ ዕለት ነው። አርብ ዕለት ጨርሶ፣ ቀዳሚ ዕለት ደግሞ ቀዳሚት ሰንበት ጌታችን አርፎባታል ማለት ነው። እሁድ ዕለት ጌታችን ፍጥረታትን መፍጠር ጀምሯል። የዕለታት ሁሉ የመጀመሪያ ቀን እሁድ ነች። ሰንበተ ክርስቲያን የምንላት እሑድ። እንደዚሁ ደግሞ ጌታችን አምላካችን መድኃኒታችን የሱስ ክርስቶስ ሁሉንም ፈጥሮ ፍጥረታትን ሁሉን ፈጥሮ የሰው ልጅን ደግሞ ባህርያውና በአምሳሉ የፈጠረው በዕለተ አርብ ነው። ከ5500 ዘመን በኋላ የሰው ልጆች ከሞት ወደ ሕይወት ያሸጋገረበት ብዙ ነገር የተከናወነበት ብዙ ምስጢር የተፈጸመበት ይቺው ዕለተ አርብ ናት። ጌታችን ከልደቱ እስከ ሞቶ ያደረገውን የማዳን ጉዞ በሙሉ የተፈጸመው አርብ ዕለት ነው። አርብ የቤተ ክርስቲያን ሁለመናዊ ሚስጥር የተፈጸመበት ዕለት ስለሆነ ቤተ ክርስቲያን ትባላለች። አርብ ለቤተ ክርስቲያን መሠረት የሆኑ ዋና ዋና ሚስጥራት ተሟልተውባታል። የመስቀል አዳኝነት ከእርግማንነቱ ተለይቶ ታውቋል። ከክርስቶስ መስቀል በፊት መስቀል የወንበዴዎች መቅጫ ነበረ። መስቀል የወንጀለኞች መቅጫ ነበረ። ነገር ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎበት የሰላም ምልክት አድርጎ ሰጠን ማለት ነው የመዳናችን ምክንያት አድርጎ ሰጠን ማለት ነው። አዳኝነቱን አወቀን ማለት ነው። የመስቀልን ምልክት አወቀን ማለት ነው። ይህ የተከናወነው አርብ ዕለት ነው። የሕንፃዋ መሠረት ቀራንዮ ተተክሎላታል። ሥጋ መለኮት የምትፈትተው በቀራንዮ ተቆርሶላታል። ልጆቿን ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ የምትወልድበት ማየ ገቦው ወይም ደግሞ የክርስትና ጥምቀት በእለተ ዓርብ ፈሶላታል። ለንጊኖስ የተባለው ጦረኛ ጎኑን ሲወጋው ውሃና ደም ከጌታችን ጎን ፈሷል። ያ ውሃው የጥምቀታችን የምንጠመቅበት ማየ ገቦው ነው። ደሙ ደግሞ የቅዱስ የክቡር ደሙ ነው፣ ስለኔና ስለናንተ ሲል ያፈስሰው ስለዚህ በዕለተ ዓርብ ጌታችን በመስቀል ላይ በመሰቀሉ ለቤተ ክርስቲያን ዋና ዋና የሚባሉትን ክቡር ስጋውን ክቡር ደሙለኛ ሰጠን ከአብራከ መንፈስ ቅዱስ ዳግም የምንወለድበትን እንደዚሁ ጥምቀትን ሰጠን፣ መስቀልን ሰጠን። እነዚህን ዋና ዋና ነገሮች ያገኘነው በዕለተ ዓርብ ጌታችን አምላካችን መድኃኒታችን የሱስ ክርስቶስ በመስቀል ላይ በመሰቀሉ ነው። ስለዚህ ቤተ ክርስቲያን የተባለችበት ምክንያት ስለምንድነው? ነው ዕለተ ዓርብ ስን እነዚህን ትላልቅ ሚስጥራት፣ ያገኘችበት ሚስጥራት፣ የተሟሉበት፣ ስብከት፣ ትምህርት፣ ታምራት፣ ትንሣኤ ይህንን ሁሉ ሚስጥር ያገኘችው በለተ አርብ ስለሆነ ቤተ ክርስቲያን ተባለች ማለት ነው። የአርብ ትርጓሜ የሥራ መክተቻ መግቢያ ማለት ነው። የሥራ መክተቻ የተባለችው የሥራ ሁሉ መፈጸመ መጨረሻ የተባለችው አርብ ጌታችን ፍጥረታትን ሁሉ ፈጥሮ አንድም ጨረሰባት ነው። እንዲሁም ደግሞ አምስት ሺ አምስት መቶ ዘመን ብሉ ሲሰቃዩ የነበሩ ምእመናንም እንደዚሁ ያ ሁሉ መከራቸው የተቋጨበት ያለቀበት የተፈጸመበትም እለት ነው። ያረፍንበት እለት ነው። ዓመተ ፍዳ ዓመተ ኩነኔ ዘመን አልቆ እንደዚሁ ዓመተ ምሕረት ለእኛ የተሰጠበት ከሲኦል ወተን ወደ ገነት የገባንበት የተዘጋችው ሲኦል የተከፈተችበት ኦሪት ዘፍጥረት ምዕራፍ ሶስት ላይ የተዘጋችው ሲኦል በረት አርብ በመስቀል ላይ ጌታችን ተሰቅሎ ፈያታዊ ዘይማንን እውነት እውነት ላለው ዛሬ በገነት ከኔ ጋር ትኖራለች ሲለው የተ ከፈተችበት ገነት የተከፈተችበት ዕለት ስለሆነች ይቺ ዕለት ብዙ ሚስጥራት የተከናወኑባት ዕለት ስለሆነች ከትንሣኤ በኋላ ያለችውን አርብ ቅድስት ቤተ ክርስቲያናችን በሊቁ በቅዱስ ያሬድ አማካኝነት ቤተ ክርስቲያን ብላ ሰይማ ይህንን ታስተምረናለች ማለት ነው። በዚህ ዕለት ብዙ ነገሮች ተፈጽሞላታል።

ቤተ ክርስቲያናችን ታስተምረናለች። ኤፌሶን አምስት አንድ ላይ የነቢያትና ሐዋርያት መሠረት በሆነው በክርስቶስ ላይ ስለመመስረቷ አንድነቷን በክርስቶስ እንደሆነ ኤፌሶን 2 19 ላይ እንመለከታለን። በክቡር ደሙ ፈሳሽነት መታጠቧን ራእይ አንድ ስድስት ላይ እንደምናገኘው ማለት ነው። አስተውሉ፣ በወርቅ በብር ያልሆነ በክርስቶስ ኢየሱስ ደም ስለ መዋጀቷ አንደኛ ጴጥሮስ ምዕራፍ አንድ ቁጥር አንድ ላይ ጀምሮ እስከ ስምንት ድረስ ያለውን ተመለክተን መመልከት እንችላለን ማለት ነው። ከልዩ ልዩ ቦታ ተሰብስባ ተጠርታ በእርሱ ላይ መታነጿን፣ ይህንን ሁሉ በማሰብ ከትንሣኤ በኋላ ያለውን አርብ የቤተ ክርስቲያን ክብር ለማሰብ ቅዱስ የቤተ ክርስቲያናችን ቤተ ክርስቲያን ብላ አስባ ትውላለች ማለት ነው። አስባ ትውላለች ማለት ነው። ስለዚህ ከትንሣኤ በኋላ ያለው አርብ ለምንድን ነው ቤተክርስቲያን ተብሎ የተሰየመው? ስንል በዚህ ምክንያት ነው። ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርናቸውም ከዚህ በኋላ የምንማማራቸውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባቸዋል። እግዚአብሔር አምላካችን እስካሁኑ አሳት ጠብቆ ያስተማረን የመከረን፣ ይገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርበን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።